እስራኤል በኢራን የኒውክሌር ስፍራዎችና የጦር አዛዦች ላይ ያነጣጠረ ከፍተኛ ጥቃት መፈጸሟን የእስራኤል መከላከያ ኃይል አስታውቋል። በዚህ ከባድ በተባለው ጥቃት የኢራን አብዮታዊ ዘብ ኃላፊ ሁሴን ሳላሚ መገደላቸውን የኢራን መገናኛ ብዙሀን ዘግቧል። እስራኤል ኢላማ ያደረጉት ወታደራዊ ዘውታዎችን ነው ብትልም የኢራን መገናኛ ብዙኃን በበኩላቸው በቴህራን የመኖሪያ ቤቶች ጥቃት እንደተፈጸመባቸው እና ከተገደሉት መካከል ሲቪሊያን ይገኙበታልም ተብሏል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ አገራቸው በኢራን የፈጸመችው ጥቃት ኦፕሬሽን ራይዚንግ ላየን የሚያንሰራራ አንበሳ ዘመቻ ሲሉ የጠሩት አካል ነው ብለዋል። በተጨማሪም ኢራን ለእስራኤል የህልውና ስጋት መሆኗን ተናግረዋል። ኢራን በምላሹ በቅርቡ አጸፋዊ የመልሶ ማጥቃት ልታደርስ እንደምትችል የገለጸችው እስራኤል የአስቸኳይ ጊዜ አዋጅም አውጃለች። የኢራን መንግስታዊ ቴሌቪዥን እስራኤል በፈጸመቻቸው ጥቃት ሕፃናትን ጨምሮ ሰላማዊ ዜጎቿ መገደላቸውንም ተናግራለች። በእስራኤል ጥቃት ከተገደሉት መካከል ሆስኒ ሳላሚ የኢራን አብዮታዊ ዘብ ኃላፊ ተገድለዋል። የሀገሪቱ የአቶሚክ ኢነርጂ ድርጅት ኃላፊ የነበሩት የኒውክሌር ሳይንቲስቱ ፍሬዱን አባሲ ተገድለዋል። ፍሬዱን አባሲ ለኢራን የኒውክሌር ማበልጸጊያ አንበሳውን ድርሻ እንደተጫወቱም ይነገርላቸዋል። ሳይንቲስቱ ከዚህ ቀደም በአውሮፓውያኑ 2010 የቴህራን ጎዳና ላይ ከተቃጣባቸው የግድያ ሙከራ ተርፈው ነበረ። የኒውክሌር ሳይንቲስት በቴህራን የሚገኘው የኢስላሚክ አዛድ ዩኒቨርሲቲ ፕሬዚዳንት መህዲ ቴህራንም ተገድለዋል። እንዲሁም ኢራን አሜሪካ የእስራኤልን ጥቃት ደግፋለች ስትል የከሰሰች ሲሆን የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በበኩላቸው አገራቸው እንዳልተሳተፈችም ተናግረዋል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ጥቃቶች ጥቃቶቹን እንደሚፈጸሙ እንደሚያውቁ ነገር ግን አገራቸው እንዳልተሳተፈች ለፎክስ ኒውስ ገልጸዋል። እስራኤል ለፈጸመችው ጥቃት ከፍተኛ አጸፋ ከኢራን ይጠበቃልም።